ቁርአን የሰው ልጆች ማንነት መለኪያ የሙእሚኖች የህይወት ህገ መንግስት በእያንዳንዱ የህይወት እንቅስቃሴያችን ላይ አላህ ጋር የምንገናኝበት የህይወት ትግበራ የምናመጣበት ቁርአን የወረደበት ወር ረመዳን ላይ ከመሆና አሰላሙ፣ አለይኩም ወራህመቱላሂ ወበረካቱ። ማሻአላህ ተባረከላ። እንደዛሬ የተደሰች ያላቅ እንደገባችሁ ኮፕሊንክ ሼር ሼር ኮፕሊንክ ሼር ሼር አርጉ። ማሻአላህ ተባረከላ። የአለም አቀፍ ቁርአን እኛ አገር እኛ አገር እንደዚህ ከፍ ሲል የአላህ ቃል ደስ አይላችሁም? ደስ አይላችሁ ቶሎ ሸርሸር አርጉ የው እቺ የምታዩት ከላይ ስሙዋ አፍሳ ከድር አፍሳ ከድር ከአማራ ክልል አንደኛ በመውጣቱ የመኪና ሽልማት ሆናለች ሁለተኛም ይሄ ብቻም አይደለም ማሻላ ተባረከላ ሰላሂዲን አብዱራህማን ከኦሮሚያ ክልል እሱም አንደኛ በመውጣት የመኪና ሽልማት አግኝተዋል ይሄም ብቻም አይደለም ማሻላ ተባረከላ ሙሐመድ አወል አደም ከአማራ ክልል አጅ በነጻ ማሻላ ተባረከላ እሱ ብቻም አይደለም። አሊያ መሐመድ ኑር ከሶማሌ ክልል 300 ሺህ ሽልማት ማሻአላህ ተባረከላህ። እሱም ብቻ አይደለም። ሱኑዱስ ያ ሱኑዱስ ያ ሱኑዱስ ማሻአላህ ተባረከላህ። እንዴት ደስ ይላል ሱኑዱስ፣ ሼክ አብዱረዛቅ ከኦሮሚያ ክልል የ500 ሺህ ሽልማት አግኝታለች። ይሄን ይሄ ነገር የተደረገ የት ውስጥ ነው? ኢትዮጵያ ውስጥ ኢትዮጵያ፣ እኛ የምንወዳት የእናታችን አገር እናንተ ደሞ ይሄ ደስታ ደስ ደስ፣ ይሄ ነገር ለእናንተ ደስ የሚላችሁ ከሆነ ለዓለም አዳርሱ። ኮፒ ሊንክ አርጉና ሼር አርጉ፣ ለዓለም አዳርሱ። ማሻአላ ተባረከ አላህ በጣም ደስ ልብሎኛል። እንደዚህ ልጃችን ለወደፊት ደሞ ልጃችን እንደዚህ ወልደን የሚናረግ ሀብዘል ቁርአን የሚናረግ አላህ ያደርግልኛል፣ ላይ ያደርግላችሁ። ረመዳን ረመዳናችሁ አላህ ይመቅቡል ያደርግላችሁ። ማሻአላ ተባረከ አላህ በጣም ደስ ስላለ ይሄ ቪዲዮ ለሰየ እየሰራ እናንተ ደሞ እቺ ቪዲዮ ለዓለም ማድረሳችሁ የናንተ ጠፋንታ ነው።